ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አሜን ቆሞስ አባ ገብረስላሴ እርሳው የዚህ ታላቅ ካቴድራል አስተዳዳሪ፣ የመንጋው የበላይ ጠባቂ፣ ሊቃውንተ ቤተ ክርስቲያን፣ ምዕመናን፣ ምዕመናት እንዲሁም ሕፃናት በእግዚአብሔር ሰላምታን እንደምን አደራችሁ? እንደምን ሰነበታችሁ። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን እንዲገሥጸን ቃሉ በልቡናችን እንዲበቅል እግዚአብሔር ይፍቀድልን። ወተሰውጦ ኢየሩሳሌም የዛሬው በማዕከለ ቅዳሴ የተነበበልን የሉቃስ ወንጌል ምዕራፍ 24 ቁጥር 33 ጀምረን ስንመለከተው ይህን ዓይነ ቃል እናገኛለን። እነሆ ወደ ኢየሩሳሌም ተመለሱ ይላል። ቅዱሳን ሐዋርያት መምህራቸውን አጥተው፣ አባታቸውን አጥተው ሰብሳቢያቸውን አጥተው ተስፋ ቆርጠው መበተን ጀምረው ነበር። ምክንያቱም ኢየሩሳሌምን ነጻ ያወጣል፣ እስራኤልን ነጻ ያወጣል፣ ቀኛ አዝማች ግራ አዝማች ይሾመናል ብለው እነሆ ተስፋ አድርገውት ነበረ። እሱ አስቀድሞ የነገራቸውን አላስተዋሉ። እነወረኛው ይመታል፣ በጎቹም ይበተናሉ የሚል ኃይለ ቃል ነግሯቸው ነበር። ነገር ግን ከቁጥር አስራ ሶስት ጀምረን ስናነበው ሉቃስና ኒቆዲሞስ የሚባሉ ከሰባ ሁለቱ አርድዕት የሆኑ ኢየሩሳሌም ተነስተው ከርያት ተለይተው ኤማውስ ወደምትባል ስልሳ ኪሎ ግራ ምዕራፍ የምትርቅ ወደ እሷ ይጓዙ ነበረ። ነገር ግን መምህራችን አጣን፣ ኢየሱስ ክርስቶስን አጣን፣ ብንሞት የሚያነሳን ብንራብ የሚያጐርሰን ብንራቆት የሚያለብሰን ምን ወርቅ የሚያነሳ እያሉ። ነገር ግን አይሁድ እውር ስላበራ ለምጽ ስላነሳ የአራት ቀን ሬሳ ስላነሳ ሕዝቡ ሁሉ እሱን ተከተለው። ስለዚህ እኛ ሕዝቡ ከእሱ ጋር ከሆነ የፋሲካ ዶሮ የጾም ቆሎ ማሊለን ነው። ስለዚህ ሕዝቡን ከምናጣ እሱን እንግደ ነው አያቸው ቅናት አዞሙ ለህዝብ አምዳል እውር ስላበረ፣ ለምጽ ስላነጻ፣ በሽተኞች ስለፈወሰ ሸክማቸው የከበዳቸውን ሄድ ተፈታል በሰላም ወደ ቤት ግድ የሚለውን አምላክ በቅናት አሳልፈው ሰጡት እያሉ ይህንን እየተነጋገሩ እያለ መንገደኛ መስሎ የድንግል ማርያም ልጅ ኢየሱስ ክርስቶስ ስለ ሁላችን ዋጋ የከፈለው ስለ ሁላችን የቆሰለው ስለ ሁላችን ደሙን ያፈሰሰው እነ ኒቆዲሞስና ሉቃስን ይከተላቸው ነበረ። እኛም ስንፈልገው ይፈልገናል። እኛም ቃሉ ስናነሳ አይለየንም። ከቃሉ ስንርቅ ከጸሎት ስንርቅ ከቅዳሴው ስንርቅ ከፀበሉ ስንርቅ እንሆ ከመስቀሉ ስንጠፋ ስንጠፋ እግዚአብሔርም ከኛ ይርቃል። ስለ ኢየሱስ ክርስቶስ ነበር የሚያዋሩት። ዛሬ ዓለም ስለማን ያወራል? ዛሬ ዓለም ስለ በየመስሪያ ቤቱ በየሰፈሩ እነዚህ ሰዎች እኮ የፈለጋቸው ስለፈለጉት ነው። አዎ ነቢይ ነበር፣ አዋቂ ነበር፣ በምቀኝነት አይሁድ አሳልፈው ሰጡት፣ ገደሉት እያሉ ቀኑ ጨልሞባቸው መሪያቸውን አስተዳዳሪያቸውን ከተዋረደ ቦታ ያነሳቸውን እነሆ እየጠሩ እያነሱ ይጓዙ ነበር። ከኋላቸው ደረሰ መንገደኛ መስሎ፣ ልጆች ሆይ እየጠወለጋችሁ ወዴት ትሄዳላችሁ? አላችሁ ልብ በሉ ምመና አንድ ቀን ፍሬ ሳናፈራ ንስሓ ሳንገባ ሥጋ ወደሙ ሳንቀበል ሰላም ሳይኖረን በአጢአት እንደ ጠወለግ በመለያየት እንደ ጠወለግ ወዴት እየተጓዝ ነው። ልጆች አላችሁ እየጠወለጋችሁ ወዴት ትሄዳላችሁ? ስንቶቻችን፣ በበደል ስንቶቻችን፣ በመለያየት ስንቶቻችን በአብት ጠውልገናል። ዛሬም ክርስቶስ የትንሣኤው ባለቤት የድንግል ማርያም ልጅ ልጆች ሆይ በአ ወዴት ትጓዛላችሁ? ወደ መቃብር። እግዚአብሔር ከዚህ ይጠብቃል። አሜን። ወሩ ወደ መቃብር እየጠወለጋችሁ ወዴት ትሄዳላችሁ? አላችሁ እያዋራቸው ይጓዛል። እያወራቸው እያናገራቸው ልባቸው ይቃጠል ነበረ። መጻሕፍትን እየተረጎመላቸው አንተ ለመሆኑ እንግዳ ነህን ሰሞኑ የሆነውን አይሁድ ያደረጉትን ወንበዴውን ለቀው ጻድቁን ሰቅለው እንደገደሉት ይኸው ዛሬ አሁለቱ አያችሁ፣ የዮሴፍ ወንድሞች እህ ሊሸጡት ወደ ግብጽ ወርደው እናንተ አገር ሰላዮች ናችሁ፣ ሌቦች ሳትሆኑ አትቀሩም፣ ወንበዴዎች ሳትሆኑ አትቀሩም ብሎ ዮሴፍ ሲጠይቃቸው እረ አስራ ሁለት ነበር ከአስራ ሁለቱ አንዱን ወንድማችን አውሬ በልቶት ቀበሮ በልቶት አሉ። እነሱ እኮ ናቸው የሸጡት፣ አያችሁ። የወጋ ቢረሳ የተወጋ አይረሳ። ራሳቸው ሽጠው ወንድማቸው ተመኝተው ወደ ግብፅ የሸጡት የዮሴፍ ድሞት ለዮሴፍ ነገሩት። አሁንም አባረክ። አሁን ሉቃስና አዎ፣ ቀለዮጳ እነሆ ምን አሉ? አዎ ደግ ሰው ነበር፣ ነቢይ ነበር። እኛን ከተለያየ ቦታ ከተና ሰብስቦ ሰው ያደረገን የመረጠን የሰበሰበን፣ ነገር ግን ምን ያደርጋል? አሁን እየተበተንን ነው። እየተጓዙ እያለ ከእነሱ ራቀ ይላል። ወደ አሁኑ ምናምን፣ ጌታ ሆይ ከኛ ጋር እደር፣ ወደኛ ከኛ ጋር ድር እኛን ንሳ። ስንገባ ሥጋ ወደሙ ስንቀበል ወደ ኢየሩሳሌም ወደ ቤተ መቅደሱ፣ ወደ ኢየሩሳሌም ወደ ድንግል ማርያም ስንመለስ እነሆ ክርስቶስ ከእኛ ጋር ያድራል። አየው ወገኔ ወደ ኢየሩሳሌም ተመለሱ። ኮብለው ነበር፣ ንሳ ገቡ በኪዳንኪ ዓለም ወበወልድኪ ኮነ ሰላም፣ እኖ ዓለም ባንቺ ዳነ አለ ደራሲው። በኪዳንኪ ዓለም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በቀራንዮ ሥጋውን ቆርሶ ደሙን አብስቶ እኖ ዓለም የዳነው ባንቺ ነው። የድነት መሰረት አንቺ ነሽ። በኪዳንኪ ዓለም ወበወልድኪ ኮነ ሰላም ለአምስት ሺህ አምስት መቶ ዘመን ዓለም በጨለማ ነበር፣ በብርሃን ተዋበ። ዓለም ስደተኛ ነበር፣ ተመለሰ። ዓለም አዘንተኛ ነበር፣ ተደሰተ። በክርስቶስ ተምሳኤ ስለ ካሰልን ያ የአምስት ሺህ አምስት መቶ ዘመን የመከራው ዘመን አለቀ። ቅዱሳን ሐዋርያት ጌታ ሆይ ከእኛ ጋር አድር። ምዕመናን ክርስቶስ ከእኛ ጋር የሚያድረው መቼ ነው ነው የምንፈልገው። ለስጋው ነው ደግሞ ለንሳ የምንበቃው። ራሳችን ቀርበን ው በካህናት የምናስመረምረው መቼ ነው? የማቴዎስ ወንጌል ምዕራፍ ስምንት ላይ ስታነቡት፣ ራስን ለካህናት አስመርምር፣ ንሳ ግባ፣ አጫአትን አስወግድ ስርሠራ ያልፈራውን ስትተገብረው ያልከበድህን ኃጢአት ለመናገር አትፍራ። ያንን የሚፈሩትን የሚደብቁትን በማቴዎስ ሃያ አራት ላይ እንዲላል ለሚያጠቡና ለነፍሰ ጡሮች ወዮላቸው ይላል። ቅዱስ ማቴዎስ ላይ ምን ማለት ነው? ኃጢአታቸውን ከንሳ እመጫቶች የሚላቸው ደግሞ በኃጢአት ላይ ኃጢአት የሚጨምሩ ኃጢአትን የሚንከባከቡ፣ ኃጢአትን የሚያሳድጉ ተስፋ ቆርጠው የወጡ የኮበለሉ ናቸው፣ ከቤቱ የወጡ። ስለዚህ ወደ ሰውዱ ኢየሩሳሌም ወደ ኢየሩሳሌም ተመለሱ ይላል። ቅዱሳን ሐዋርያት ወደ ወጡበት ተመለሱ፣ ወደ ኢየሩሳሌም ተመለሱ። እኔና እናንተ ለሰላም፣ ለፍቅር፣ ለንስሐ፣ ለሥጋው ደግሞ መቼ እንመለስ? ቀጠሮ አታብዙለን። ይትበሉ ለጌሰብ ነገር ንስሐ ገባለሁ ብላችሁ ቀጠሮ አታብዙ። የመዳን ቀን ዛሬ ነው አላለም፣ አሁን ነው። ኋላማ ማ ኖሮ አናውቅም። አሁን ነው ነው ያለው የመዳን ቀን አሁን ነው፣ ዛሬ ነው እንኳን አላለም። ምክንያቱም በቀኑ ሙሉ የሚወርብንን አናውቅምና፣ የመዳን ቀን አሁን ነው። ያ ስለዚህ ቀጠሮ አናብዛ፣ ወደ ቤተ ክርስቲያን፣ ወደ ድንግል ማርያም፣ ወደ ስጋው ደሙ እንመለስ። ቅዱሳን ሐዋርያት ጌታችን ኢየሱስ ክርስቶስ ወደ እኛ ግባ፣ ከእኛ ጋር እድር ብለው ለመኑት። አብሯቸው ገባ። ከዚያ በኋላ

ውሻ ነው ይለዋል። ህፃኑ አባታችን ወይ ይህን ማዕድ ለኛ እንደሰጠህን፣ እንዳበላህን፣ እንዳጠጣህን ምግብ መጠለያ እንደሰጠህን እናመሰግናለን። ለሌላቸው ደግሞ ስጣቸው መጸለይ ያስፈልጋል። ይህ ህፃን አንድ ቀን ቤታቸው እንግዳ መጣና ጸሎት ሳያደርግ ያረግ ሲቆርስ አየው የልጅ አባቱ ተምሯል። ሥርአት አስተምሮታል። ጸሎት አስተምሮታል። ማየት መባረክ አስተምሮታል። ወደ አሁኑ ያንን አሁን ውሻው ሳይባረክ ውሻ አልሆ ቆርሶ ሲሰጣቸው እንሆ አይናቸው ተከፈተ። አይነ ልቡናችን ይክፈልልን፣ አይነ ልቡናችን ያብራልን። ሰው ድንግል ማርያምን የሚጣላው ሰው የመላዊትር አማራጅ የሚ መስቀሉን አናይም። አይነ ልቡናችን ካልበራ ለንስሐ አንበቃም። አይነ ልቡናችን ካልበራ ወደ ሥጋው ደግሞ አንቀርብም። አይነ ልቡናችን ካልበራ እርቅ ሰላም የለንው። አገሮች በጨለማ ውስጥ ነው ያለነው። ጨለማ የተባለው ደግሞ የጨለማው አለቃድ አበስ መንፈስ ቅዱስ ከተለየን እግዚአብሔር ከኛ ጋር ካላደረ። ቢር ብቻ ሆነ አድርግ ያጋንት ማደር ያንሆናል። ወደ አሁኑ ከእነሱ ተለየ። እነሱም ወደ ቅዱሳን አዋርያት እየገሰገሱ ሄዱ። ከመንገድ ጀምሮ የተረቀላቸውን የተረጎመላቸውን ያብራራላቸውን ያስተማራቸውን ለቅዱሳን አዋርያት ለወንድሞቻቸው ተረኩላቸው። በእውነት ክርስቶስ ተነስቷል። በእውነት ክርስቶስ ሞትን ድል አድርጎ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቷል እያሉ ሉቃስና ኒቆዲሞስ ለአዋርያት ይህን ቃል እየተረኩ

ሰላም ከሌለ የጋገሩት እንጀራ መጉረስ አይቻል። ሰላም ከሌለ ዚህ ቁጭ ብሎ ወንጀል መምራት አይቻል። ኢየሱስ ክርስቶስ በሩ እንደተቆለፈ በሩ እንደተዘጋ በመካከላቸው ቆመ። ያ የጨለመው ቤት በራላቸው፣ ደስ ይበላችሁ ይበራል። በኃጢአት የጨለመው ልቦናችን ያብራል። እመብርሃን ሁላችንም ትዳብሰው የጨለመውን ልቡና። እመብርሃን የብርሃን እናቱ የኢየሱስ ክርስቶስ እናት። የማቴዎስ ወንጌል ምዕራፍ ስምንት ቁጥር 1 ሥልጣኔ ላይ ጊዜ በራሴ ሥልጣን ተነሳሁ። ሞትን ድራ አድርጌ ተነሳሁ። እይበረመ ኃይላ በአይዛ እንሆ አይሁድ ወታደሮች ዙሪያውን ቁመው ይጠብቁኝ፣ ጠባቂዎች በቀን ይደግማሉ አላስቀሩኝም አለ። ሞትን ድላ አድርጌ ወዲያውኑ በሩ እንደተቆለፈ በሩ እንደተዘጋ በመካከላቸው ሲቆም የጨለመው በቤቱ በብርሃን ተዋበ። የትንሳኤው ባለቤት ለእኛ ብሎ የቆሰለልን፣ ለእኛ ጣፋጭ ሰጥቶ መራራውን የጠጣልን የተጎነጨልን፣ የእኛን እራቁትነት እሱ ተራቁቶ የልጅነት ካባ ያለበሰን፣ ክብር ምስጋና ለእርሱ ይሁን።

ይቃል እኔ ከሞት ሰርዶ አይቃል ሰላም ለኩልክሙ ይ ቅዳሴ ኮነ ሰላም ለሁላችሁ ይሁን ሰላም አታችሁ ነበር ሰላማችሁ እኔ ነኝ፣ ትንሣኤያችሁ እኔ ነኝ፣ ሕይወታችሁ እኔ ነኝ፣ መንገዳችሁ እኔ ነኝ አላቸው። በዚያን ጊዜ ሁሉም ደነገጡ፣ ፈሩ፣ ታምረቀረቁ። ምክንያቱም ሲቀበር አይተውታል። አይዟችሁ አላቸው። ምን አላቸው? አይዟችሁ ይበለል። ሰላም ስናጣ፣ ፍቅር ስናጣ፣ በረከት ስናጣ፣ ጤና ስናጣ፣ የሚወደው ሁሉ ከእኛ ሲርቅ እግዚአብሔር አይዟችሁ ይበለን። መድኃኔዓለም አይዟችሁ ይበለን። ድንግል ማርያም አይዟችሁ ትበለን። ቅዱስ ገብርኤል፣ ቅዱስ ሚካኤል አተርቅጠሩ ነው ይጠብቁን ሞገደላት አይዟችሁ። ለመንፈስ እኮ አጥንት ስጋ የለውም። ኑና ዳሱ ይኸው እኔ ግን አጥንት አለኝ ስጋ አለኝ ለእናንተ ብዬ ስድስት ሺ ስድስት መቶ ስሳ ስድስት ጅራፍ የተገረፍኩትን ጅራዬን ይውት ሚስጥሩ ለሚስጥራሱ እኳ ወስናው ለሚወዱት ለሚስጥር አይ ይ የተወጉት እግሮችን እጆችን የተቸነከሩትን፣ ተመልከቱ አላቸው። ይህን ካስረዳቸው በኋላ የሚበላላችሁን አላቸው። አሁን መብል ያፋቅራል። የበሉት በሰውነት ተዋህዶ ይኖራል። እነሆ እስከ ዓለም ፍፃሜ ከናንተ ጋር ነኝ ይላቸው ነው የበሉት እንደሚያፋቅር አባቶቻችሁ በገጠሩ ባልተማረ አንደበታቸው ምን ያሉ አይጦቻቸው መጽሐፍ ቅዱሰዋ በእውነት አብሮ የበላ ምን አይሽረው። ምክንያቱም መንፈስ ከሆነ ይጠፋል። እሱ ግን የእኛ ሥጋ ስለተዋሃደ ፍጹም ሰው ፍጹም አምላክ ስለሆነ ለማስረዳት ጥርጥራቸውን እንዲወገድ ለማድረግ ምን አለ የሚበላላችሁን አላቸው አዎ የተጠበሰ ዓሣና እንሆ የማር ወለላ አቀረቡለት አስራ አንዱም እንደቆሙ በላ ይላል በቅድሚያ በፊት ግን ምግብ ሲያዘጋጁ ስድስቱ ሲቀመጡ ስድስቱ ያሳልፉ ነበር፣ ይላላኩ ነበር።

በይቅርታ ተመልሰን ንስሐ ገብተን ለክቡር ደሙ ለቅዱስ ሥጋው እንድንበቃ እግዚአብሔር ይፍቀድልን። ያስተማረን የመከረን የገሠጸን የቅዱሳን አምላክ ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር።